ሰላም ሰላም ቤተሰብ እንደናችሁ? ዛሬ ደግሞ አይብ ይጀላችሁ መጥቻለሁ። እኔ መሰለ አይብ በጣም ደስ የሚል በጣም ቆንጆ ፍሬሽ ኬዘ አይብ ይጀላችሁ መጥቻለሁ። ማየት የምትፈልጉ እንግዲህ ለአውደ ዓመታችሁ እኔ ለአውደ ዓመት እየሰራሁ ነው። ይጀላችሁ ቅርብ ያለው በአንድ ሰዓት ውስጥ ትሰሩታላችሁ። በጣም አሪፍ ቆንጆ አይብ ክትፎ፣ የጎመን ክትፎ ብታደርጉ፣ የአይብ ብታደርጉ በቅቤ አደርጋችሁ ከክትፎ ጋር የምታቀርቡት፣ እንዲሁም ለማንኛውም ነገር በቂጣ እንደ ፒዛ አድርጋችሁ ብትቀቡት፣ ለሁሉም የሚሆናችሁ አሪፍ አይብ አሰራር ይዤላችሁ መጥቻለሁ። ተመልከቱ እስከ መጨረሻው። እንኳን አደረሳችሁ ወገኖች። አሰራሩን ይዤላችኋለሁ እንግዲህ ዳይ፣ ወደ ስራ። ሰላም ብያችኋለሁ የሀገር ልጆች፣ እንዴት ናችሁ? እንኳን አደረሳችሁ የሁላችሁ ዛሬ እንሰራው የተለመደው እርጎ በእርጎ ነው። እንግዲህ በስደት ያለ ነው፣ በእርጎ ነው ያው አሬራውን አናገኘውም። ይሄ ወተት ተጠቀማለሁ። እዚህ ጋር ደግሞ ወፍራም ፍሬሽ ኬዝ የሚመስሉ እርጎዎች አሉኝ። እርጎ ናቸው እነዚህ፣ ግን በጣም ወፍራም ነው። የሚገርማችሁ ይሄ ደግሞ አስር ነጥብ ነው። እዩት እዚህ ጋር ፋቱ አስር ነው ማለት ነው። በጣም ወፍራም ነው ማለት ነው። ስለዚህ ወፍራም ነው ላይ መሆን ያለበት ብዬ ወፍራሙን እኔ የገዛሁት፣ እንግዲህ ሶስት እርጎ፣ ሁለት ደግሞ እንደዚህ ኬዝ የሚመስሉት ደግሞ ነጮቹ ሁለት። ልክ አይብ ነው የሚመስለው ያኛው በጣም ወፍራም ነው፣ ይሄኛው ማለት ነው። ይሄ እዩ፣ ስከፍተው፣ ይሄ በጣም ወፍራም ነው። እንደዛው እንዳለ ራሱ አይብ ነው የሚመስለው ማለት ነው። እና አይባችን እንዲወፍርልን ያደርግልናል፣ እንዲበዛልን ያደርግልናል። ከዛ እንግዲህ ሁሉንም እያንዳንዳቸውን እነዚህ ገለብጣለው። ይሄን እንግዲህ በእኛ በስደት ዓለም ያላችሁት ሱፐር ማርኬት ውስጥ ታገኙታላችሁ። ከለሩ አይነቱ ሊለያይ ይችላል እንጂ ይኖራል ማለት ነው። ስለዚህ እንግዲህ ታገኙታላችሁ፣ ስሩ። ከዚህ በፊት ሰርቸው ነበረ የምታውቁ ከሆነ እንግዲህ ብዙ አይነት የአይብ አሰራር ሰርቻለሁ። ተመሳሳይ ነው እዚህም ዛሬ ደግሞ እንግዲህ ለአውደ አመቴ እየሰራው እገኛለሁ። አይብ እንግዲህ ከወጥ ጋር ተደርጎ ይበላል፣ በጎን ቁጭ አድርጎ እንዳይነት ይበላል። አሪፍ ነው። የምትወዱ ልጆች እንግዲህ ብትሰሩት አሪፍ ነው። አሁን ደግሞ እርጎዬን አደርጋለሁ። የአውደ ዓመት ዝግጅት እንግዲህ የተዘጋጀን ነው ማለት ነው። የሁለተኛውን ከፍታለሁ ሶስተኛ ይሄ እንጨምርበት ብዬ ሌላ ሁለት ጨምሬ ነበር። ሶስተኛ ይሄን እጨምራለሁ፣ አንድ ማለት ነው። ይሄን በጣም የሚያወፍርልን አሪፍ ነው። ትንሽ በዛ እንዲል እንዳያንሰይ ብዬ አንድ ጨመርኩበት ማለት ነው። እዛ እንግዲህ እነዚህን አነሳስተን ወተት ደግሞ እንጨምራለን። እዩት። ይሄ እርጎ ነው እንግዲህ ማለት ነው። ሁለት አይነት እርጎ ነው ቅድም ያያችሁት፣ በጣም ወፍራሙና ኖርማኖ እርጎ ማለት ነው። ይሄ ደግሞ የዛው ተመሳሳይ የሱን የሚመስል 3.5 ወተት ነው ማለት ነው። ወተቱ የሚጠቅመን ምንድነው እንዲጠቀለል ይረዳናል ማለት ነው። ዝም ብሎ ዝርክርክርክ ያለ የተበጣጠሰ ነገር እንዳይሆንም ይረዳናል ማለት ነው። እርግት ያለ ቆንጆ ሆኖ ውስጡ የሚፈረፈር የምንዲሆን ያደርግልናል አሁን ሶስቱ ተመሳሳይ ከወተቱ ጋር እንደ ልክ ቅቤ የወጣለ ታሬራ አለ አይደል ልክ እንደዛ እንዲሆንልን አንድ ላይ በዚህ በእንቁላል መምቻችን አዋህደን እንተወዋለን ማለት ነው በደንብ እናዋህደዋለን ሶስት አይነት ስለሆነ ሶስት አይነት መልክ ያለው እንዳይሆን እንትን መልክ ሳይሆን ዝርክርክ እንዳይልብን አንድ አይነት አይብ አንድ አይነት ውጤት እንድናገኝ ወተት ጨምሬ እንደዚህ አድርጌ እንግዲህ ልክ ቅቤ የወጣለት አሬራ በሀገራችን አላል ወገሚት ነው የሚባል በአማራ ክልል ወገሚት ይባላል ወይም አሬራ ይባላል ቅቤው የወጣለት የመጀመሪያው ክፍል ማለት ነው ቅቤው ተንጦ ወይም ተገፍቶ ከወጣ በኋላ የሚገኘው ፓርት ነው እንግዲህ ላይ የሚሆን አይደል ይሄ ደግሞ ቅቤ የወጣለት እርጎ ስለሆነ እንደዚህ አድርገን መትተን መልኩ ደግሞ እንዲያምር ትንሽ ቅቤ ለሳብ ቅቤ ሊሆን ይችላል፣ ማንኛውም ቅቤ የተለጠረም ሊሆን ይችላል። ጣል አድርጉበት። በጣም ዝብሎ ቡላ ነገር እንዳይሆን የኛ አሬራው እንዲጣፍጥላችሁ ሽታው እንዲያምር ማለት ነው። እንዲርግ ያለው እንግዲህ ወገኖቼ። ከዛ እንግዲህ በቃ ይሄን ትንሽ ቅቤ ነገር ካላችሁ እንዳልኳችሁ በጣም አመድ እንዳይሆን ትንሽኛውን ኖርማል ማንኛውም ቅቤ ይሆናል። ትንሽ ብቻ እንደዚህ ጣል አደረግበታለሁ። ይሄ የኛ ገራ አለ አይደለ? ሲሞቅ ጠለላው ሁሉ ይጠጣል፣ አሬራው ይጠጣል ማለት ነው። እዚህ ሀገር ግን ይደፋል፣ ብዙም አንጠጣውም። ግን መልኩ እንዲያምርልን የሆነ ጭርቅርቅ ቅባታማ ነገር እንዲሆን ትንሽ ጨውና ትንሽ የቅቤ አድርጌ አማስለዋለሁ እንደዚህ። እዛይን ቅንስ አድርገን ጊዜ መስጠት አለብን። ዝም ብሎ የተዝረከረከ እንዳናገኝ ውጤቱ በደንብ እንዲወጣልን ሁሉ አይብ እንዲወጣልን፣ አለበለዛ ዝም ብሎ ፈልቶ ገንፍሎ ገንፍሎ የተወሰነ ብቻ ነው የምናገኘው ማለት ነው። እንደዛ እንዳይሆንልን ቅንስ አድርገን ከፈት አድርገን ትንሽ እንዳይገነፍል እንተወዋለን ማለት ነው። እዛ አሁን ይዩት። ትንሽ ከፍቼ ትቼዋለሁ። አሁን እየተነሳ ነው፣ የጀመረ ነው ትንሽ ከፈታ አድርጌ አሁንም ቆያለሁ። ይኸው አሁን እየፈላ ነው። እንግዲህ የማሌ ማሉ እየፈላ እንትን ስለሚል ዳር ዳሩ ደግሞ ቦታ እየቀያየራችሁ ወይም ደግሞ በማንካ ወደ ማል ወደ ማል ሳብሳብ እያደረጋችሁ የማሉን ወደ ዳር የዳሩን ደግሞ ወደ መሀል እያረጋችሁ ማስተካከል ወይም ምድጃው እኩል ከሆነ አሁን የኔ ምድጃው አይ ትንሽ ለስ ያለች ስለሆነች የማል ማሉ እየፈላ የዳሩ እንትን ይላልና እንደዛ አድርጌ የዳር ዳሩን ወደ መሃል ገባ ገባ አድርገዋለሁ ማለት ነው። ቀስ እያደረጋችሁ እንዳይበታተንባችሁ ቀስ እያደረጋችሁ እንደዚህ ማረግ እና ወገኖች ሰብስክራይብ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበርቱኝ ወገኖች፣ ያገር ልጆች ለምታደርጉልኝ ደግሞ እግዚአብሔር ስጥልኝ። እኔም ያየሁትን የሰማሁትን ወደ እናንተ ይዤ እመጣለሁ ወገኖች መልካሙ ያልኩትን ነገር አመጣላችኋለሁ። ይሄው እንግዲህ እያለቀ ነው። አሁን አልቆ አውርጄዋለው ማለት ነው። ለኔ አንድ ሰዓት ከምናምን ፈጅቶብኛል ማለት ነው። እንዲሁ እንዳለ ቢያድር ራሱ ማታ ላይ ነው እዛ ያጠለልኩት እንዲያርጌ አንድ ሰዓት የሚሆን አቆየሁት፣ እዛው እስኪ በርድ ድረስ አንድ ሰዓትም ቆይቶ በደንብ አልበረደም፣ ግን ቢሆንም አጠለዋለው። እንደዚህ አይነት ንጹሕ የምግብ እቃ ወይም ወይ ወንፊትና ጨርቅ ነገር ተጠቅማችሁ ንጹህ ጨርቅ የመጋረጃ የምናምን ካላችሁ ለዚህ ብቻ የምታደርጉት። እኔ እንግዲህ ጠላ አጠልባት አለው። አንዳንዴ የፈለኩትን ማጠልባት የምግብ ነክ ነገር ማለት ነው። እንዲያርጌ እንግዲህ አጠለልኩት። ከታች ማጥለያ ወንፊት ያለው አርጌ አለው። እንዳይወጣ ደግሞ ይሄን እንዲያርጌ ቋጠርኩት። እንግዲህ በአንድ እጄ ነው ያቀረጥኩ ያሳየዋችሁ ያለሁት። እኔ ይሄን አስቀምጬ ካሜራውን አስቀምጬ በደንብ ጠብቀዋለሁ። ከዛም በኋላ ደግሞ እንዲው ጠፍጥፎ አንድ ቀን ውጭ ቢያድርም ችግር የለውም። እኔ አሁን ወደ ማታ ስላደረግኩት እንዲሁ እንዳለ የሚያድረው ማለት ነው። ትኩሱ ፍሪጅ ውስጥ ከገባ ይበላሻል። ቅስቅስ ካለልን በኋላ ወደ ፍሪጅ ማስገባት፣ ከዛ በምፈልገው ለምንፈልገው ነገር ማዋል። ላውዳ አመታችሁ ይሆናል ማለት ነው ወገኖቼ። እየጨረስኩ ነው እንግዲህ ይሄውን፣ ገና ውሀው አልወጣም። እንዳያችሁት ገና አልተፈረፈረም። በደንብ ሆምጥጥ ሲል በርዶ ደግሞ አሳያችኋለሁ ማለት ነው። ያው ገና ትኩስ ነው። አንድ ሰዓት ቆይቼበታለሁ። ለዛውም በደንብ አልበረደም ማለት ነው። እና እንዲያደርጋችሁ እንግዲህ በአንድ ቀን ማዘጋጀት ትችላላችሁ። ለማንኛውም ቀን ይሆናችኋል ብዬ ቀደም ብዬ ለቅቄላችኋለሁ። ዛሬም ብታዘጋጁ ለነገ ላውዳመት ይሆናችኋል ማለት ነው ወገኖቼ። ይኸውላችሁ ይሄ ካደረ በኋላ ጠዋት ላይ እዩት። ትናንትናኑን ያደረኩት ካደረ በኋላ እንዴት እንደተፈረፈረ እዛው ላይ ቋጥሬን ያሳደርኩት የሚንጠፈጠፍ ቦታ ላይ አድርጌ ጫናልኩት፣ የሆነ ከበድ ያለ ነገር እና አሪፍ ሆኖልኛል። እዩት እንግዲህ ብዙ ነው ደግሞ ይወጣልኝ ማለት ነው። ለሶስቱ እርጎ እንደገና ያ ሶስቱ ኬዘሜ ፍረሽ እንትን የሚመስለው ለሶስቱ አራት እርጎ ማለት ነው። በአንድ ላይ ወደ አምስት እርጎ ይሆናል ማለት ነው ከወተቱ ጋር። ይሄንን ይመስላል። እንግዲህ እናንተ ማዘጋጁ። ደህና ሁኑልኝ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበርቱኝ። አዎ መልካም አውዳመት ይሁንልን፣ ለሁላችሁም ወገኖቼ አስተያየታችሁን ስጡኝ። አመሰግናለሁ። ባይ ባይ